እንኳን ደስ አላችሁ ጽናትና ኪራዬ ተጋቡ። የመጨረሻ ቀን ማለት ነው ዛሬ ይፈጸማል። ጽናት ድራማ ማለት ነው በጣም ደስ የሚል በፈገግታ የድሮውን ደግሞ እናቱ ከመሞታው በፊት ስጋ ነበረ። እሱም በትውስታ ወደ ኋላ ትንሽ መለስ ብሎ እናትና አባቱን ባለማኖሩ አሁን ለእናትና አባቱ እንድገባ ለመሆናቸው ማለትም በሕይወት አለመኖራቸው ትንሽ ቢቆጨውም እና በጣም ደስ ይላል ማለት ነው። ኪራ በእንደዚህ አይነት መንገድ በእንደዚህ ደስ በሚል ሁኔታ ተጋባ ማለት ነው። ዛሬ መጨረሻ ጽናት ድራማ ተፈጸመ ማለት ይቻላል። ሙሉ ለሙሉ ኪራና ጽናት ከብዙ ጦርነት በኋላ ጽናትም ኪራን የራሱ አድርገዋለች። ኪራም እንግዲህ ጽናትን የራሱ የግሉ አድርጓታል ማለት ነው እንግዲህ ጨረፍ ማሉ የምትሏት እነጫ በሬ እንደምትዋቸው እንግዲህ ጨብረረ ብለው ከነጫ በሬያቸው መጥተዋል ማለት ነው። እነሰኒ እንግዲህ በነገራችን ላይ ሰፕሬዙ ለሷ ትልቁ ነገር ደግሞ በቤቷ ደስ የሚያሰኛት ነገር ቢኖር ከአባቷ ቤት ተሞሽራ መውጣት ነበረ። ይህም ግን አልሆነም። ማለትም በገጠር በጎረቤት አንዳንድ መጥፎ ጎረቤት አሉና የሰውን ደስታ የማያስደስታቸው በእንደዚህ አይነት ምክንያት እሷን እንዲሁም አባቷን ከዛ ደገችበት ቦታ ነቅለዋቸው መጥተዋል ማለት ነው። አሁን ግን ሰኒ ናት ሰኒ እህትም እናትም ሆና ከሰኒ ቤት ነው ተሞሽራ የምትወጣው ማለት ነው። እንግዲህ ከሰኒ ቤት ወጥታ ኪራይ ቤት ነው የምትገባው ማለት ነው። እና ቤተሰብ በጣም ደስ ይላል። ዛሬ ላይ በተለይ የጽናት ድራማ ዩቲዩብ ተከታታዮች በሙሉ እንዳያመልጣችሁ ማለት እወዳለሁ። እንግዲህ አስር ሰዓት ላይ ይለቀቃል ሁላችሁም በምታውቁት መልኩ ማለት ነው። በጣም ደስ ይላል ለመናገር በጣም በጣም ማለት ነው። ከመጠን በላይ በጣም አምሮባቸዋል። ደስ ባቸዋል፣ ፈገግታቸው ሁሉም ሁሉም ድራማዎች በነገራችን ላይ አጀማመራቸውን በያምር መጨረሻቸውን ያሳምሩታል ማለት ነው። የአማርኛ ድራማ ማለት ነው። የአማርኛ ፊልም እና የአማርኛ ድራማ መነሻውና መድረሻው የታወቀ ነው። ይህንን ልፋልጌ፣ ሳይሆን አንዳንድ ድራማዎች መጨረሻቸው በጣም ያስጠላል። በውጭ ያሉ ፊልሞች እና ድራቦች ስንከታተል ማለት ነው። ግን በነገራችን ላይ አማርኛ ድራማ ስንከታተል መጨረሻው በጣም ያምራል። መጀመሪያው ላይ መሀል ላይ ጦርነት ይበዛዋል፣ ለቅሶ፣ ደስታ፣ ሐዘን ሁሉም ነገር የተደበላለቀ ይሆን እና መጨረሻውን ግን በጣም በአማረ ሁኔታ ያስተካክሉታል ማለት ነው። ኪራና ጽናቴ እንኳን ደስ አላችሁ ማለት እንወዳለን። እውነት ለምናገር የእውነት ቢጋቡ የሚል ብዙ ኮሜንት አለና፣ ኪራና ጽናት የእውነት ቢጋቡ የማይል የለም። ሁለቱ ባንድ ንንጃ ሁሉም ሰው የሚመኙላቸው ጥንዶች ናቸው እና እውነት ነው። ኪራና ጽናት የእውነተኛ ሕይወታቸውም በእንደዚህ መልኩ ቢቀጥል የሁላችንም ሀሳብ ነው ማለት ነው እና ሁላችንም ዶክሜንት የምንገልጸው ሀሳብ ነው። በጣም ደስ ይላሉ። እንዲሁም ምሩና ናሆሜን በጣም ጥንዶች ናቸው። ደስ ይላሉ፣ ይስማማሉ። እንግዲህ የሰው ልጅ ራሱን እንጂ የሰውን ህይወት ማወቅ አይችልም። ምክንያቱም ሁሉም የራሳዊ በሆነው አወንታዊ ነገር ላይ ነው የሚያመዝ ነው። እንግዲህ ምሩም ነፍሰ ጡር ናት። እግዚአብሔር ይመስገን። ዛሬ ትሞታለች፣ ነገ ትሞታለች እያሉ ጥላቶች ሲያሰሩባት፣ እሷ ግን የናሆምን ልጅ በሆዷ ይዛ እንግዲህ እግዚአብሔር የተመሰገነ ይሆን። እንግዲህ ለጽናት እህቴ የምትላት ምሩ እንግዲህ ሙሽራዋን እያስተካከለች ትገኛለች። ያው ነፍሰ ጦር ስለሆነች እንግዲህ ለጊዜው ቤሎን አለበሰች ማለት ነው ምሩ፣ እሱም ትለብሳለች። መሆን ስላለበት ግድ ስለሆነ ትለብሰዋለች። እንግዲህ ሰኒ ምሩ እና ጨበሬ ናቸው ሚዜዎቿ ማለት ነው። በጣም ደስ ይላል፣ ያምራል። እውነት በጣም ያምራል። የእውነት ቢጋቡ ያልኩበት መንገድ አንዱ ይሄ ነው። ጽናትና ኬራ ማለት ነው። የእውነት ባለትዳሮች ቢሆኑ የእውነት ጥንዶች ቢሆኑ ብለናል። ሁላችንም ምኞታችን ነው እና እኛ ሳይሆን እንግዲህ እነሱ የራሳቸው ሕይወት ሊኖራቸው ይችላል። እሷም ሊኖራት ይችላል፣ እሱም ሊኖረው ይችላል። አይዶን ነው የምናውቀው ነገር የለም ማለት ነው። ግን እንኳን ደስ ያላችሁ የጽናት ድራማ ተከታታዮች በሙሉ ፍትህ ለጽናት፣ የጽናት ሲቀይ ቃ ይቁም ብዙዎች እያሉ ነበረ እያለ ነበር። ሁላችንም ማለት ነው እንግዲህ ድምጻችን ተሰምቶ ጩኸታችን ተሰምቶ ይመስለኛል የጽናት ድራማ መጨረሻው ፓርት ይህንን ይመስላል። በጣም ደስ በሚለው ሁኔታ ተፈጸመ ማለት ነው። የተፈጸመ ጽናት ድራማ አይ በማለት እንግዲህ መጥተናል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ፣ ሰብስክራይብ እያደረጋችሁ ወደ ቀጣይ ቪዲዮ እንዲደርሳችሁ ከፈለጋችሁ ቪዲዮን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን አጥቁሯት። ቀጣይ ቪዲዮ ስለቅ ይመጣላችኋል ማለት ነው። እና ኪራ ላይ አሁን ደግሞ የእሱ እናቱም የለችም አባቱም የለ እንግዲህ በጓደኛ የታጀበ ነው ማለት ነው። በጓደኛ ግን አንዳንድ ጓደኞች ከቤተሰብም በላይ ናቸው፣ እና አለን የሚሉ እነ ቅዱስ አሉ፣ እነ ናሁሜ አሉ። በጣም መልካም መልካም ጓደኛ፣ በጣም ደስ ይላል። በጽናት ድራማ ላይ ምን ተማራች ማለት እወዳለሁኝ። እኔ ከጽናት ድራማ ላይ ትዕግስትን ተምሬያለሁ ማለት ነው። በጣም ትዕግስት ያላት ናት። ጽናት ከእነ ስሟም ጽናት ናት። በጣም የጸናች ልጅ ናት እና ከጽናት ድራማ ላይ የተማርኩት እና የወሰድኩት ነገር ቢኖር በትንሽ ነገር ተስፋ ለመቁረጥ እንዲሁም በጽናት አባት ባባባ ብዙ ምክሮችን እንደተመከርን ተስፋ እናደርጋለን። የጽናት አባት እውነት ለመናገር ከልብ አባት ነው። እኔ አባቴን የምወደው ያለ ምክንያት አይደለም ማለት ነው እና አባቴ እንደዛ ነው የምወደው እና በጣም ብዙ ነገሮችን ተምረናል ከጽናት ድራማ ላይ በጣም ማለት ነው። ምክንያቱም ውድቀትሽን በሚመኙሽ ሰዎች ፊት ራስን ከፍ አድርጎ ማየት ወደቀች ሲባል ተነሳች፣ ተነሳች ሲሉ ወደቀች። ይሄ ያለ ነው በሁሉም ሰው ላይ እና ግን ጽናትን ሁሌ ውድቀቷን የሚመኙ አሉ አሁን ላይ ግን ውድቀቷን አላሳየቻቸውም። ጥንካሬዋን ብርታቷን፣ ጽናቷን እያሳየ ትግስት እንዳላሰው ሁሉን ነገር በሆዷ ይዛ እንግዲህ አባትየውም ወይኔ ምን ነው እናትሽ ሞታ እናትሽ ኖራ እኔ በሞትኩኝ ሲላትም እየከፋትም ነበረ። ለምን ስትለው ይህን ቀን አንገት ይህን ሰብሬ የዋልኩበትን ቀን እሷ አንገቷን ደፍታ ቀን አድርጋ ትሰራልች ነበር። እኔ ወንድ ስለሆንኩኝ ድግስሽን እንኳን ልደግስልሽ አልቻልኩም። ምን ነው እናትሽ በኖረችና እኔ በሞትኩኝ አለ ማለት ነው። እና ጽናትም እንግዲህ አባዬ እንደዛ ትበልብኝ፣ እኔ አንተ እኮ እናትም አባት ሆነን ያሳደግከኝ በማለት አባቷን ስታጽናና ተገኝታለኝ እንግዲህ ጽናትም ወደ ከተማ መጥታ ከሰኒ ቤት ተሞሽራ ልትወጣ ነው። በጣም ደስ በሚለው ሁኔታ ባያልቅ የሚሉ ብዙዎች ኮሜንቶች አሉ። እና በጣም አሪፍ ነው፣ ደስ ይላል። ቤተሰብ በርቱ ጠንክሩልኝ። እውነቱን ለመናገር በያልቅ የምንላቸው ብዙዎች አሉና፣ እንደምታውቁት እንግዲህ ደግሞ ሀረግ ድራማ ተፈጸመ ብለን ነበረ። ሀረግ ተፈጸመ ስንል አንድ አዲስ መጥተዋል። አሁንስ ማን ያውቃል? ጽናትም ተፈጸመ ተባለ በኋላ ቢቀጥልስ ምን ታስባላችሁ? ጽናት ድራማ ባይፈጸም የማይል የለም ማለት ነው። ሁላችንም እንመኘዋለን። ሁላችንም ታችን ነው፣ የሁላችንም ማለት ነው። እና ባያልቅ ባይፈጸም ብለናል ማለት ነው። ሁላችንም የምንመኘው በጣም ደስ የሚል አስተማሪ ቁም ነገር አዘል የሆነ ድራማ ነው ማለት ነው። ሁላችሁም ከዚህ ነገር ላይ በዚህ ድራማ ላይ ብዙ ነገሮችን እንድተማራችሁ ተስፋ አድርጋለሁ ትግስትን፣ ጽናትን እንደተማራችሁ ተስፋ አለመቁረጥን በጽናት እንደተማራችሁ ተስፋ አድርጋሉ፣ ማለት ነው። አለምሽ ዛሬ ነው ዛሬ፣ አለምሽ ዛሬ ነው ዛሬ ነው።